መክቴን እስከ መጨረሻው እንዲታዳምጡ በአክብሮት በተተናጋብ ይዣችሁ አለሁኝ። እንግዲህ አሁንም እንግዲህ ሀይሜይን በድጋሚ ይዣት መጥቻለሁ። እንግዲህ ይዣበት የመጣሁት ምክንያት አለኝ። እንግዲህ ብዙዎቻችሁን ትናንትና የለቀቁት ቪዲዮ በጣም አስቆጥቷችኋል ና ብሩኬንም ብዙ ነገር እያሉት ይገኛሉ። ያው ስራ መሆኑን ያልገባችሁ ብዙ ሰዎች ስላላችሁ በጣም ከባድ ነው ማለት ነው። አይፈረድባችሁም። ምክንያቱም ስራ መሆኑን አላወቃችሁም እናንተ እነሱ ቤታቸው እንዲንቀሳቀስላቸው ያደረጉት ስራ ነው ማለት ነው። ነገር ግን እናንተ ደግሞ አልገባችሁም እና ይችን ልጅም ደግሞ ያው ብዙ ሰው ስለማይወዳት እሷ ግን ባለትዳር ናት። ትዳር ያላት ልጅ ናት። ከብሩኬ ጋ ምንም የምታደርገው ነገር የለም። ባለትዳር ናት። እሱስን ካላወቃችሁ ትዳር ያላት ልጅ ናት እና ባለትዳር ናት ማለት ነው። ይሄን ልታውቁ ይገባል ብዬ አስባለሁ ና ፕራንክ እንዲትሰራ ስለጠራት ብቻ ነው የመጣችው እንጂ ባለትዳር ናት ማለት ነው። እና ታስታውሱ ከሆነ ብሩኪ ባለፈው እለታ እኔ ራሴን ነፃ ነኝ ነፃ አድርጌ የፈለኩትን ፕራንክ መስራት መብት አለኝ ብሎ ሚዲያ ላይ ተናግሯል። ታስታውሱ ከሆነ ግን ራሴ ነፃ ነኝ በቃ እንደዚህ የማደርግበት ነገር አይደለም ግን ለስራ ግን እንደፈለግኩ መስራት እችላለሁ ብሎ እንዲሁም ለሀይሚም ሁሉ ነግሯታል ማለት ነው። ካላስታወሳችሁ። ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ? አለውላችሁ አይን አለምነኝ። እንዴት አደራችሁ? እግዚአብሔር ይመስገን፣ ሁሉ መልካም ነው፣ ሁሉ ሰላም ነው። እንግዲህ በትናንቱ ቪዲዮ እንግዲህ ብሩኬ ተወቀጠ፣ አይገልጸውም፣ ተወቀጠ፣ በጣም ተወቀጠ። ያው ያልገባችሁ ብዙ ሰው ስላላችሁ፣ አልፈርድባችሁም። ብሩኬን ወቀጡት፣ በቲክቶክ ወቀጡት። አይገልጸውም። በእውነት ወቀጡት። ከባድ ነው። ብቻ የእውነት ወቀጡት። ልበላችሁ መሰለኛ ወቀጡት፣ ወቀጡት። አይገልጸውም። እነሱ ግን ስራ እየሰሩ ነው። አልገባችሁም እናንተ እንጂ ማለት ነው። እና ብሩኬን እየወሰዳችሁ ፎቶ መዘቅዘቁ ተገቢ ነው ብዬ አላስብም። እናንተ ግን አረጋችሁት። በጣም ይደብራል። እነሱ ቻናላቸው ተኝቶባቸዋል። ለምን እንዲንቀሳቀስላቸው ፈልገውን ይህን ነገር ያደረጉት። አልገባችሁም እንጂ እናንተ ማለት ነው። ግን ያው ብዙዎቻችሁ ያልገባችሁ ሰዎች ስላላቸው የዩቲዩብ ሚስጥር አላወቃችሁትም እናንተ ማለት ነው። ይሄ ነው፣ ገባችሁ? እይታ ከሌላቸው በወር አይከፍላቸውማ። እይታ ሲኖረው ነው በወር የሚከፍላቸው። ታዲያ ምን ይጠብቃሉ የወር ደሞዝ ተማሪ አይደሉ የመንግስት ሰራተኛ አይደሉ፣ ስራ ያላቸው ደሞዝ፣ ምን ይጠብቃሉ ታዲያ? ትታስቡት ዩቲዩብን እኮ ነው የሚጠብቁት እንዴ፣ የቤት ኪራይ የሚጠብቁት ዩቲዩብን ነው። ለሁሉም ነገር የሚጠብቁት እኮ ዩቲዩብን፣ ብር እኮ ነው። ይሄን አታውቁም እንዴ? ሌላ ምን አላቸው ታዲያ? የመንግስት ሰራተኛ አይደሉ፣ ስራ የላቸው ምን ይጠብቃሉ? ታዲያ እንደዛ ከሆነ ለነሱ ብር የሚያገኙበትን ነገር እየተፈጨረጨሩ መስራት ግዴታ እኮ ነው። እናንተ ያልተረዳችሁበት መንገድ አለ። አልተረዳችኋቸውም። ገባችሁ አይደል አልተረዳችኋቸውም። ዛሬ መኑ ደግሞ በሀይሚ ቤት የሚለቀቀው ቪዲዮ ከትናንቱ በይብስ ማለት ነው። ታያላችሁ። ይህንን ፕራንክ ያቆዩታል፣ አይጨርሱም ቶሎ። ምክንያቱም ሀያ አንድ ያደል ዩቲዩብ የሚከፍለው ቢያንስ። ዛሬ ስንት ነው? ዛሬ ዛሬ ስንት ነበር? አስራ ስምንት ዛሬ አስራ ስምንት ነው ። ዛሬ አስራ ዘጠኝን ይሰራሉ ነገ 19ን ይሰራሉ፣ ሀያን ይሰራሉ፣ እስከ ሀያ ይሰራሉ። በሀያ አንድ ነው ብርም የሚከፍላቸው፣ እስከ ሀያ ይሰራሉ። ይሄን ፕራንክ ዝም ብላችሁ ተመልከቱ፣ ገባችሁ። እና በዚች ሁለት ቀን አሪፍ ብር መስራት ይፈልጋሉ፣ ገባችሁ። ስለዚህ ለዛ ነው ይሄን ፕራንክ የጀመሩት። እና ላፊ ቃላት ተናገሩ፣ ብሩኬን ከፍ ፣ ብሩኬን ዝቅ አታድርጉት። የምሬ ነው። በኋላ ታፍሩበታላችሁ። እና ይሄንን ነው የምለው። እኔ ይሄንን ምክር ነው ምመክራችሁ። ወይ ዘንድሮ አለ፣ ወይ ዘንድሮ ልበል እንጂ። ታዲያ ምን ይላል ዘንድሮ? ምን ይሻላል ምን ይሻላል? ወገን ይላልወገን ወዴት እያደረን ነው? ወዴት እያመራን ነው? እና ልጅቷ ባለ ትዳር ናት። ያው ፕራንክ ስራ ስለተባለች ነው የመጣችው ልላችሁ እወዳለሁ። እሷንም ተረገጠች፣ ተሰደበች፣ ተዘቀዘቀች አይገልጸውም ማለት ነው። እና እንግዲህ ዛሬ ደግሞ የሚለቀቀውን ቪዲዮ እናያለን እናያለን ማለት ነው። ዛሬ የሚለቀቀው ቪዲዮ አብረን እምናይ ይሆናል። እና ተረጋጉ። መረጋጋትን የሚያክል ነገር የለም። ለመረጋጋት ሞክሩ ላችሁ እምላለሁ። ያው ቱግ ቱግ ማለት ምንም አያመጣም። ረጋ ብለን ነገሩ ማየት እና ማዳመጥ የሚያክል ነገር አለ ብዬ አላስብም። እና ቆም ብላችሁ ለማሰብ ሞክሩላለሁ እላፊ ቃል ምናምን አትናገሩ ነገ እኛ የምናፍረው እነሱ አንድ ሁኖ ሲመጡ እኛ እናፍራለን ስለዚህ ላሄ ቃል አትናገሩ አዲስ ነገር ካለ ደግሞ በቲክቶክ ምናምን ሼር አረጋችኋለሁ ማለት ነው አዲስ ነገር ካለ በቲክቶክ ምናምን ሸር ማረጋችሁ ይሆናል እስከዛ እንግዲህ ሰላማችሁ ብዝት ይበልልኝ ወዳችኋለሁ አካብራችኋለሁ መልካም ቆይታ ይሆንላችሁ ሰላም ቆዩ